ሪ ሪ ከጥላቻ ወደ ፍቅር፣ የደቡብ አፍሪካ የሰላም ተአምር። የጥላቻው ዘመን ጥላ እንዴታ የጊዜው አሸዋ አብዛኞቹን አሻራዎች እያጠበ ሲሄድ አንዳንዶች ግን የማይደበዝዙ አሻራዎችን ትተው ያልፋሉ። ከነዚያ የማይረሱ ታሪኮች መካከል ደግሞ የደቡብ አፍሪካ ታሪክ ግንባር ቀደሙ ሆኖ ይገኛል። ታሪክ የጥላቻና የጭቆና ምዕራፉን ዘግቶ የይቅርታና የሰላም አዲስ ምዕራፍ የከፈተበት ድንቅ ገጠመኝ። አስቡት የዘመናት ልህ ጭካኔ የተሞላበት ዘር ተኩር ጭቆናና የዘር መለያየት የፈጠረው ጥልቅ ቁስል እንዴት ሊድን ቻለ? ይህ በዓለም መድረክ ከብዙሃን ጭብጨባን ያገኘ ድንቅ ተሞክሮ ነውና የደቡብ አፍሪካን የሰላም ጉዞ ቁልፍ ምዕራፎች ፈተናዎችና ያስገኘቻቸውን ታላቅ ውጤቶች አብረን እንቃኛለን። የአፓርታይድ ዘመን የጥላቻ ሰንሰለት። ደቡብ አፍሪካ የምትታወቀው በአማረ ተፈጥሯ፣ ልዩ ልዩ ባህሎቿና አሁን ባላት የሰላም ገጽታ ብቻ አይደለም። ከዚህ ሁሉ ጀርባ ለአምስት አስርተ ዓመታት ያህል የዘለቀ አስቀያሚ የአፓርታይድ ታሪክ አላት። አፓርታይድ በደቡብ አፍሪካ ከ1948 እስከ 1994 ተግባራዊ የነበረ የዘር መድሎ ስርዓት ሲሆን ነጮችን የበላይ በማድረግ አብዛኞችን ጥቁር አፍሪካውያንን ከማኅበራዊ ኢኮኖሚያዊና ፖለቲካዊ መብቶች ሙሉ በሙሉ ዘግቷል። ይህ ስርዓት የሰው ልጅ ከሰብአዊነት ምን ያህል ሊወርድ እንደሚችል ያሳየ ነበር። በአፓርታይድ ስር ጥቁር አፍሪካውያን የራሳቸው በሆነው ምድር ላይ እንደ ሁለተኛ ዜጋ ይቆጠሩ ነበር። መሬታቸው በግፍ ተነጥቋል። ትምህርት፣ ጤና፣ ሥራና መሰረታዊ አገልግሎቶች ላይ ከፍተኛ መድሎ ይደርስባቸው ነበር በጎዳናዎች በትራንስፖርቶች በህዝብ ቦታዎች ላይ ለነጭዎች ብቻ የሚሉ ምልክቶች በግልጽ ይሰቀሉ ነበር ቤተሰቦች በዘር መለያየት ምክንያት ይበታተኑ ልጆች ከወላጆቻቸው ይነጠሉ ነበር የዚህ ጭቆና ክብደት የደቡብ አፍሪካን ማህበረሰብ እስከ አጥንቱ ዘልቆ የሚሰማ ህመም ሆኖ ለረጅም ጊዜ ቆይቷል ይህን ኢሰብአዊ ስርዓት ለመቃወም የአፍሪካ ብሔራዊ ኮንግረስ ኤኤንሲ የተመሰረተ ሲሆን የማይደክመው ታጋይ ኔልሰን ማንዴላ የትግሉ ግንባር ቀደም መሪ ሆኑ። ማንዴላ ለ27 ዓመታት በእስር ቢቆዩም ለእውነትና ለነፃነት ያላቸው ቁርጠኝነት አልተዳከመም። እርሳቸውም ሆኑ ሌሎች የነፃነት ታጋዮች ከዓለም አቀፍ ማህበረሰብ ጋር በመተባበር በአፓርታይድ መንግስት ላይ ከፍተኛ ጫና ፈጥረው ነበር። የዓለም አቀፍ ማዕቀቦችና ተቃውሞዎች የጭቆናውን ሥርዓት ቀስ በቀስ አዳከሙት። ወደ ሽግግር ያመሩ ወርቃማ እርምጃዎች፦ የአፓርታይድ ስርዓት እንዲያከትም ያደረጉ በርካታ ወሳኝ ክስተቶች የሰላሙን መንገድ ጠርገው የከፈቱ ወርቃማ እርምጃዎች ናቸው። እነዚህ እርምጃዎች በቀላሉ የተገኙ ሳይሆኑ በብዙ ትግል፣ ስምምነትና ብልህነት የታገዙ ነበሩ። የኔልሰን ማንዴላ እስር የጭኮናው ዘመን ምልክት ነበር። ኬብሮን ደሴት ሮቤን አይስላንድ ተነስቶ በፓልሱመር እና ቪክቶር ቨርስተር እስር ቤቶች የተለያየ የእስር ህይወት ቢያሳልፉም መንፈሱ ፈጽሞ አልተሰበረም። በ1990 ዓ ም የካቲት 11 ቀን ኔልሰን ማንዴላ ከእስር መፈታታቸው የደቡብ አፍሪካን የፖለቲካ ምህዳር ሙሉ በሙሉ ቀየረው። ይህ ክስተት እንደ ነጎድጓድ ዜና በመላው ዓለም የተሰማ ሲሆን ለደቡብ አፍሪካውያን ደግሞ የነፃነት ደውል ነበር። በሚሊዮኖች የሚቆጠሩ ሰዎች የእሳቸውን መፈታት በደስታና በንባ ተቀብለው ነበር። ከእስር ሲወጡም ምንም እንኳን ለረጅም ዓመታት ታስረው ቢቆዩም የመበቀል ንግግር ከማድረግ ይልቅ የይቅርታና የእርቅን እጅ የዘረጉበት ንግግራቸው የሰላምን በር በሰፊው ከፈተ። ማንዴላ ለጭኩናው ይቅርታን ሲመርጡ ሀገሪቱ ይቅርታን አጣጣመች። የሰላሙ ጉዞ ዋነኛ አስኳላ የሆኑት በወቅቱ የደቡብ አፍሪካ ፕሬዝዳንት የነበሩት ኤፍ ደብሊ ደክለርክና ኔልሰን ማንዴላ መካከል የተደረጉት ስትራቴጂያዊ ድርድሮች ናቸው። ደክለርክ የአፓርታይድ ስርዓት የመጨረሻ ፕሬዝዳንት እንደመሆናቸው በታሪክ አጋጣሚ አስገራሚ ውሳኔ ወሰኑ። ማንዴላ ከእስር ከመፍታታቸው ባሻገር አፓርታይድን የሚገፋፉ ሕጎችን ማፍረስ ጀመሩ። የሁለቱ መሪዎች ትብብር ለሰላማዊ ሽግግር እጅግ ወሳኝ ነበር። የተለያየ የፖለቲካ አስተሳሰቦች ቢኖራቸውም የራሳቸውን ሕዝብ ጥቅም ከማስጠበቅ ይልቅ የሀገርን ጥቅም በማስቀደም ዓለምን በሚያገርብ መልኩ አብረው በመስራታቸው በ1993 ዓ ም ሁለቱም የሰላም ኖቤል ሽልማት ተሸልመዋል። ይህ ድርድር በቀላል የተከናወነ አልነበረም። በመካከላቸው ትልቅ አለመተማመንና ፍርሃት ነበር። ነገር ግን ለሀገራቸው ሰላም ያላቸው ቁርጠኝነት ሁሉንም መሰናክሎች ያስወገደ። የዚህ አስገራሚ ሽግግር ቁንጮ ደግሞ በኤፕሪል 1994 ዓ.ም ደቡብ አፍሪካ ያካሄደችው የመጀመሪያ ሙሉ ለሙሉ ዲሞክራሲያዊ ምርጫ ነው። ከዘመናት በኋላ ጥቁር አፍሪካውያንን ጨምሮ ሁሉም የሀገሪቱ ዜጎች ለመጀመሪያ ጊዜ ድምፅ የመስጠት መብት አገኙ። የምርጫ ጣቢያዎች በደስታና በተስፋ ተሞልተው ነበር። አረጋውያንና አቅመ ደካሞች በሰልፍ ቆመው በሕይወታቸው ለመጀመሪያ ጊዜ ድምፃቸውን ሲሰጡ ያሳዩት ስሜት እጅግ ልብ የሚነካ ነበር። ይህም የነፃነትን ዋጋና የመብት መከበርን ትርጉም በግልጽ ያሳየ ነበር። በዚህ ታሪካዊ ምርጫ የዘመናት እስር ትግል ፍሬ ያፈራ ይመስል ኔልሰን ማንዴላ የሀገሪቱ የመጀመሪያ ጥቁር ፕሬዝዳንት ሆነው ተመረጡ። ምርጫው በዓለም አቀፍ ደረጃ በሰላምና በፍትሐዊነት መከናወኑ ተመስክሮለታል። ይህ ምርጫ የሰላም ጉዞ ቁንጮና የነጻነት ምሽግ ነበር። የቀስተ ደመና ሀገር ራእይ መጀመሪያ ነበር። የእርቅና እውነት ኮሚሽን ቲአርኤስ የፈውስ መንገድ። ከአፓርታይድ በኋላ ደቡብ አፍሪካ የገጠማት ትልቁ ፈተና የዘመናት ጥላቻን እንዴት መፈወስና ያለፉትን በደሎች እንዴት መያዝ እንደሚቻል ነበር። ለዚህም መልስ ለመስጠት የእርቅና እውነት ኮሚሽን ሩዝ ኤንድ ሪካንስሌሽን ኮሚሽን ቲአርሲ ተመሠረተ። በሊቀጳጳስ ዴዝመንድ ቱቱ ይመራ የነበረው ይህ ኮሚሽን በዓለም ዙሪያ ከፍተኛ ትኩረት አግኝቶ ነበር። የቲአርሲ ዋና ዓላማዎች በአፓርታይድ ዘመን የተፈጸሙትን የሰብአዊ መብት ጥሰቶችን እውነት ማውጣት፣ ተጎጂዎች ታሪካቸውን እንዲናገሩ መድረክ መስጠትና ወንጀል የፈጸሙ ሰዎች እውነትን ካደረጉ ምህረት እንዲያገኙ ማስቻል ነበር። አላማው በቀል ሳይሆን እርቅ ነበር። ኮሚሽኑ በይፋ በሚደረጉ ችሎቶች ተጎጂዎችና ወንጀለኞች እንዲመሰክሩ አስችሏል። ተጎጂዎች የደረሰባቸውን ሲቃይ በዝርዝር ሲናገሩ፣ ወንጀለኞች ደግሞ ስለፈጸሙት በደል የእውነት ካደረጉ የወንጀል ክስ አይመሰረትባቸውም ነበር። ይህ አሰራር አብዛኛውን ጊዜ የጥላቻና የመበቀል ስሜትን በመቀነስ ይቅርታና እርቅ ላይ ያተኮረ ነበር። ብዙዎች አስቸጋሪውን ያለፈ ታሪካቸውን ይናገሩ ነበር። አንዳንዶችም ለመጀመሪያ ጊዜ ያለ ፍርሃት ስለደረሰባቸው በደል ለመናገር እድል አግኝተዋል። ቲአርሲ ያለፉትን ቁስሎች ለመፈወስና ማህበራዊ ትስስርን ለመፍጠር ወሳኝ ሚና ተጫውቷል። ምንም እንኳን የኮሚሽኑ ስራ የራሱ የሆኑ ትችቶች ቢኖሩበትም ለዓለም አቀፍ ማህበረሰብ የግጭት አፈታትና ከግጭት በኋላ እርቅን ለመፍጠር ትልቅ ሞዴል ሆኖ አገልግሏል። የሰላም ጉዞ ፈተናዎችና ቀጣይ ሁኔታዎች። የደቡብ አፍሪካ የሰላም ጉዞ በአስደናቂ ሁኔታ የተሳካ ቢሆንም የራሱ የሆኑ ፈተናዎች ነበሩበት። የሰላም መንገድ ቀላል አይደለምና እነዚህ ፈተናዎች የጉዞ አካል ናቸው። አፓርታይድ የፈጠረው የኢኮኖሚ ክፍተት አሁንም ከፍተኛ ነው። አብዛኛው ሀብት አሁንም በነጮች እጅ የሚገኝ ሲሆን፣ የጥቁር አፍሪካውያን ድህነትና ስራ አጥነት አሁንም ትልቅ ፈተና ነው። ይህ ደግሞ ማኅበራዊ ያለመረጋጋት እንዲኖር ያደርጋል። ደቡብ አፍሪካ ከፍተኛ የወንጀልና የሙስና ችግር ያለባት ሀገር ናት። እነዚህ ችግሮች በሰላም ጉዞ ያስገኘውን ማህበራዊ ትስስርና እምነት ላይ አሉታዊ ተጽዕኖ ያሳድራል። ምንም እንኳን አፓርታይድ በሕግ ቢቀርም የዘር ውጥረቶችና ጭፍን ጥላቻ ሙሉ ለሙሉ አልጠፉም። አልፎ አልፎ የዘር መለያየትን የሚያሳዩ ክስተቶች ይስተዋላሉ። ቢሆንም ደቡብ አፍሪካ የሰላም ጉዞን በተሳካ ሁኔታ በመምራት ያለፉትን አሰቃቂ ምዕራፎች በማለፍ ለዓለም ትልቅ ተስፋን አሳይታለች። ኔልሰን ማንዴላ ያስቀምጡት ትልቅ ቀስተ ደመና ሀገር ሬምቦ ኔሽን ራእይ፣ የተለያዩ ዘሮችና ባህሎች በሰላም አብረው የሚኖሩበትን ማህበረሰብ ለመፍጠር ያለውን ቁርጠኝነት የሚያሳይ ነው። የሰላም ዘላቂ ተስፋ የደቡብ አፍሪካ የሰላም ጉዞ በቀላሉ የሚተረክ ትረካ አይደለም። ይልቁንም በአንድ ህዝብ ልብ ውስጥ የታተመ የይቅርታን ኃይል የሰላምን ዋጋና የጋራ ህልውናን ያደመቀ ምሳሌ ነው። የኔልሰን ማንዴላ ከእስር ቤት የላኩት የቅርታ ጥሪ፣ የዲክለርክ ቁራጥነትና የእርቅና እውነት ኮሚሽን አስደናቂ ሥራ ይህችን ሀገር ከጥልቁ ወደ ብርሃን መርተዋታል። የዘመናት ቁስል በይቅርታ ሲፈወስ፣ የጥላቻ ግድግዳ በፍቅር ሲፈርስና አንድ ህዝብ በአንድነት ሲነሳ ምን ሊሆን እንደሚችል ደቡብ አፍሪካ ሕያው ምስክር ሆናለች። ዛሬም ቢሆን ደቡብ አፍሪካ ቀሪ ፈተናዎች ቢገጥሟትም፣ የሰላምና የእርቅ ተምሳሌትነቷ ግን የማይካድ ሀቅ ነው። ይህ ታሪክ በዓለም ላይ ላሉ ሌሎች በግጭት ለተሰቃዩ ሀገራት ሁሉ የሰላም ተስፋንና የመቻቻልን አስፈላጊነት ያሳያል። ደቡብ አፍሪካ የጥላቻን መጋረጃ ቀዶ የሰላም ብርሃንን የፈነጠቀች ሀገር ታሪኳን የሰው ልጅ ከመከራ ተምሮ የትናንትን ስህተት አስተካክሎ የተሻለ ነገን የመፍጠር ብቃት ያስረዳል። እናም የሰላም ጮራ እንዴት ከጨለማው የመከራ ምዕራፍ ሊፈነጥቅ እንደሚችል ሕያው ማስረጃ ነው። ይህ አስደናቂ ጉዞ አንድ ላይ ከተባበርን ያለፈውን ህመማችንን አብረን ለመፈወስ ከሞከርንና የተሻለ ነገር በጋራ ለመገንባት ከወሰንን ምንም ነገር የማይቻል አለመሆኑን ያሳየናል። የደቡብ አፍሪካ ታሪክ የሰው ልጅ መንፈስ የማይሰበርበትና ይቅርታ ለዘላቂ ሰላም መሰረት መሆኑን የሚያሳይ ታላቅ ምሳሌ ነው። ውድ የቻናላችን ተከታታዮች፣ ለዛሬ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። በሌላ አስተማሪና ሰላምን በሚሰብክ ዝግጅት እስከምንገናኝ ቸር ሰንብቱልን። ቻናላችንን ሰብስክራይብ ማድረግ አይርሱ።